የሃምሳ ሚሊዮን ብሩ መኪና ኢትዮጵያ ውስጥ ተሰራ። እደግመዋለሁ። የትኛው መኪና ኢትዮጵያ ውስጥ መመረት ይችላል? ጋራጆች የታላችሁ? የስራ ፈጣሪዎች ነቃበሉ። በሚሊዮን ብር ኖሯችሁ ከዛሬ ከነገ ምን አይነት አዋጪ ቢዝነስ ላይ ኢንቨስት እናደርግ እያላችሁ የተጨነቃችሁ ባለሀብቶች፣ የዛሬው የቢዝነስ ሀሳብ ሚሊዮን ብራችሁን ቢሊዮን የምታደርጉበትን የሚገርም የቢዝነስ ሀሳብ ነው የምነግራችሁ። የዛሬውን የቢዝነስ ሀሳብ ሳመጣላችሁ ቅዥት ሊመስላችሁ ይችላል። ቅዥት አይደለም፣ መሬት የረገጠ ከቅዥትም አልፎ እውነታ የሆነ ስኬታማ የሆነ የራሴ የተሳተፈበት ሰክሰስፉል የሆነ የሚገርም እጅግ አዋጪ የሆነ የመኪና ማምረት ቢዝነስ ነው የምነግራችሁ እስከ መጨረሻው ድረስ ከኔ ጋር ከቆያችሁኝ ቅንነት፣ ደግነት፣ መልካምነት ካለ የዛሬውን የቢዝነስ ሐሳብ መኪናን በቀላሉ እንዴት ማምረት ይቻላል የሚባለውን የቢዝነስ ሐሳብ እና ሚስጥሩን ወደ እናንተ እኔ አቀርብላችኋለሁ። እናንተ ተጠቀሙበት። ከኔ ጋር አብራችሁኝ ቆዩ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ የዛሬውን የቢዝነስ ሐሳብ ከመሬት አፍሼ ወይም ደግሞ በአሉባልታ ከሶሻል ሚዲያ ያየሁትን አይደለም እንደነገርኳቸው እኔ ራሴ ተሳተፊበት በቀላሉ በተለይም ደግሞ የቻንሲ ወይም ደግሞ ቦዲዎችን ኢትዮጵያ ውስጥ ላይ አምርቶ ሞተሩን ብቻ በማምጣት መኪናን በመገጣጠም ለህብረተሰቡ ለገበያ ማቅረብ ይቻላል እላችሁ ነው የመጣሁት። አሁንም በድጋሚ ከኔ ጋር አብራችሁኝ ቆዩ። ይህንን የምትመለከቱበትን የሶሻል ሚዲያ ፕላትፎርም በርካታ የቢዝነስ ሀሳቦች ስለሚለቀቁበት ሰብስክራይብ፣ ላይክና ሼር እያደረጋችሁ እንድትከተሉኝ ከወዲሁ እየጋበዝኳችሁ በቀጥታ ወደ ዛሬው ቪዲዮአችን እናመራለን። ቅንነት፣ ደግነት፣ መልካምነት ያላችሁ ሰዎች ብቻ ቪዲዮ ላይክ እያደረጋችሁ ተከታሉኝ። መጨረሻውን ሳታዩ ኮሜንት አትስጡ። መጨረሻውን ሳታዩ አትፍረዱና እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ የማወራችሁ ኢትዮጵያ ውስጥ ላይ ከትንንሽ መኪናዎች ጀምሮ ነው ያልኳችሁ፣ ከቪትስ ጀምሮ እስከ ትልልቅ ላምበርጊኒ፣ ፌራሪ በርካታ የፈለጋችሁትን ዋሬቨር፣ የትኛውንም መኪና ቻንሲ ቦዲያቸውን፣ አጠቃላይ ደግሞ መኪናውን እንዴት አድርጎ መስራት ይቻላል የሚባለው ነው የሚነግራችሁ። ስቴፕ ባይ ስቴፕ እያንዳንዱ ነገር እነግራችኋለሁ። በነገራችን ላይ በዚህ አይነት ቢዝነስ መሰማራት የማትፈልጉም ሰዎች አሀ ለካ እንደዚህ ይቻላል እንዴ ብላችሁም ደሞ እንድታስቡና እንድታውቁት ስለሚረዳችሁ እስከ መጨረሻው ድረስ እንድታውቁት ወይም ደግሞ መረጃው እውቀቱ ከራሳችሁ ጋር እንዲሆን እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ መኪና ለመስራት የመጀመሪያ የሚያስፈልገን መስፈርት ወይም ደሞ ማድረግ ያለብንን ነገሮች ስናነሳ በመጀመሪያ ስትራክቸር የሚባል ነገር አለ። ዲዛይን የምንሰራውን ነው ወይም ደሞ ልናዘጋጅ የፈለግነውን መኪና መጀመሪያ በሐሳብ በማይንዳችን ማምጣት ነው። ከዛ ቀጥሎ ዲዛይን የሚባል ነገር አለ። መኪናውን ለማምረት ስናስብ ወይ ጋራጃችን ውስጥም ከሆነ ወይም ግቢያችን ውስጥ ላይ በቾክ ወይም ደግሞ በከሰል ሊሆን ይችላል፣ በአመድ ሊሆን ይችላል፣ በፈለጋችሁት ነገር የመኪናውን ስትራክቸር መጀመሪያ ላይ መሬት ላይ ዲዛይን ማድረግ ወይም ደግሞ እስኬች ማድረግ በአቡጀድም ከፈለጋችሁ ወይም መሬት ላይ በምትፈልጉት መንገድ ያነጠፋችሁት ሸራም ሊኖር ይችላል ያነጠፋችሁት ዋሬቨር የትኛውንም ነገር እስኬች ማድረግ ወይም ደግሞ ዲዛይን ማድረግ መጀመሪያ መኪናውን ለማዘጋጀት መኪናውን የሚሰሩበት ሌላ የተለያየ አይነት ማሽን ሊኖር ይችላል ወይ ሌላ ነገር ዋሬቨር የፈለጋችሁት ነገር እኔ ግን በቀላሉ መጨረሻ አይታችሁ ትፈርዳላችሁ። መኪና እንዴት መስራት እንደሚቻል ቁልጭ አድርጌ ስነግራችሁ ያኔ ታምኑኛላችሁ። አሁን መረጋጋት ያስፈልጋል። ስለዚህ እስኬች ወይም ደግሞ ዲዛይኑን መጀመሪያ ላይ ከሰራን በኋላ የትኛው ነው ቪትስን መስራት ትችላላችሁ፣ ፌራሪን መስራት ትችላላችሁ፣ ላምበርጊኒ፣ ሃመር የፈለጋችሁትን መኪና አስቡት እናንተ ማለት ነው። ስለዚህ ዲዛይኑን እስኬች ከማድረግ ስራ እንጀምራለን። መጀመሪያ ይሄንን ስለተሳተፍኩና ራሴ አብሬ ስለሰራውበት ስኬታማ ስለሆንኩበት ለማለት ያክል ነው። ከዛ በኋላ ቻንስ ነው የሚያስፈልገን። እንግዲህ ኢትዮጵያ ውስጥ ላይ እንግዲ መቸም ሁለት ነገሮችን ነው አሁን ስለመስራት ማወራቸው የመኪና ትልቁ አካል ወይም ደግሞ ትልቁ የሚያስቸግረው ወይም ደግሞ ተሰራ የሚባለው ቦዲና ቻንሲ ነው። ቦዲ ስትራክቸሩ ከተሰራ ወይም ደግሞ ቻንሲው ካለ፣ ሌላው ኤሌክትሪካል ወይም ደግሞ መካኒካል ወይም ሞተሩን አምጥቶ መግጠም ይሄ ኢዚ፣ በጣም ሲምፕል የሆነ ስራ ስለሆነ ካሁን በፊት አንድ ፓርትነር አንድ ጓደኛ ጋር ካሁን በፊት ተሞክሮ ያለኝ እሱ የመካኒካል ፓርቱ ወይም ደግሞ የብየዳ ፓርቱ እኔ ደግሞ የቦዲ ስራውን በአጠቃላይ በጋራ በሁለት አብረን የሰራናት መኪና ፌራሪ የምትባል መኪና ስለነበረች ከሱም ተሞክሮ ስለነበረን ስኬታማ ስለሆነን 100% እርግጠኛ የሆነ ስኬታማ የሆነች መኪና ስለሰራን ከሱም ተሞክሮ ሌሎችም ደግሞ ከኛ በኋላ በርካቶች መኪና እየሰሩ እንዳለ ልብ እንድትሉም ይገባል ለማለት ያክል ነው። ስለዚህ የመጀመሪያው ኢትዮጵያ ውስጥ ላይ የመጀመሪያው ማምረት የሚቻለው ከውጭ መቶ ነበር መገጥ የሚገጣጠም ይሄ ቻንሲውም ከውጭ ይመጣል፣ እንዲሁም ደግሞ ቦዲው ከውጭ ይመጣልና ኢትዮጵያ ውስጥ ላይ ተሰራ ሲባል የመገጣጠም ስራ ነው የሚሰራው። ግን እዚህ ኢትዮጵያ ውስጥ ላይ ቦዲን ፋይበር ግላስን ተጠቅመን እንዴት መስራት እንደምንችል፣ እንዲሁም ደግሞ ቻንሲውን እንዴት መስራት እንደምንችል ነው። ስለዚህ የመጀመሪያው ቻንሲ የሚባል ነገር አለ። ቻንሲው ነው የመኪና ለማታውቁ ሰዎች ዋናው መኪናውን ሌብል አድርጉ የሚይዘው ወይንም ደግሞ የመኪናው ትልቁ አካል እንደ ቤት ታስቡትና ምሰሶ ቻንሲ ይባላል፣ ከታች ማለት ነው። ስለዚህ ቻንሲ ነው ዋናው ስትራክቸሩ። ቻንሲው መሬት ላይ ይቀመጣል ወይም ዲዛይን ይደረግና ይሰራል። ከዛ በኋላ በብረት ራሱን ለቻንሲ የሚሆን ብረት አለ፣ ወፍራም ብረት ወይም ደግሞ ባትላሜራዎች አቁታል። እነዚህ ይህንን ቻንሲ የትኛው መኪና የሚሰራበት ብረት ኢትዮጵያ ውስጥ ላይ ስላለ ይህንን የቻንሲ ብረት በመጠቀም ቻንሲውን በስነ ስርዓት በባትላም ላሜራ አማካኝነት ማለት ነው። ምክንያቱም ብይዱ ጥሩ መሆን መቻል አለበት። ጥሩ በያጅ መሆን አለበት። ጥሩ ባትላሜራ የሆነ ሰው መሆን አለበትና በአትላሜራው ጥሩ በሆነ መንገድ አድርጋችሁ ቻንሲው ይሰራል። የመጀመሪያው ስትራክቸሩ ማለት ነው። ከዛ እንቀጥል። ሶስተኝነት አጠቃላይ ደግሞ ስትራክቸሩ የሚባል ነገር አለ። ስትራክቸሩ አሁን ቻንሲው ከተሰራ በኋላ ላይ መቋሚያዎቹ ይሄ በሩ ወይም ደግሞ እንደ ቤት እንደ መኪና መኪና እንዲመስል ስትራክቸሩ አለ አይደለ? ስትራክቸሩ እንዲሰራ የምታደርጉበት ሲስተም ነው። ስለዚህ ብረቶች እየተዋቀሩ እነዛ ስትራክቸሩን በአጠቃላይ በብረት እየበየዳችሁ ማለት ነው። ለቱቦላሪ ብረት ሊሆን ይችላል። ዋርኤቨር የትኛውንም ብረት እየተጠቀማችሁ ሊሆን ይችላል። የተለኛውም አይነት ብረት ስትራክቸሩን እነሱ ራሱ ባትላሜራዎች ወይም ደግሞ በያጆቹ ስለሚያውቁት ይሄንን ስትራክቸሩን ልትሰሩ ያሰባችሁትን ዲዛይን ወይም ፎቶ ፊታቸው ታስቀምጡላቸዋላችሁ፣ ወይም እናንተ ታስቀምጡና በእሱ መሰረት እየተበየደ ቅርጹንና ልኬቱን እየጠበቃችሁ በነገራችን ላይ የምትፈልጉትን መኪና ለምሳሌ ቪትስ ከሆነ ስንት ሜትር ጎኑ ስፋት እንደሆነ ወይም ደግሞ ቁመቱ ስንት እንደሆነ ርዝመቱ ስንት እንደሆነ ራሱ ጎግል ላይ የቪትስ ራሱን የቻለ ስፔሲፊኬሽን ስላለ አሰራሩን እሱን ማቅረብ ወይም ደግሞ ያንን እዛ ጋር ሚቱን ድኬቱን እያወጣችሁ በሱ መሰረት ስትራክቸሩ ይሰራል ማለት ነው። ከዛ ቀጥሎ ምን እናደርጋለን? መኪናው ስትራክቸሩን በደንብ በሽቦ ከጨረስን በደንብ በብረት ከሰራን በኋላ ሽቦ እናለብሰዋለን። ሙሉ በሙሉ በአጠቃላይ መኪናዋን ሽቦ እናለብሳታለን። ለምንድን ነው ሽቦ ምናለብሳት? ከዚህ በኋላ የሚቀጥል ስቴፕ ስላለን። የሚቀጥለው ስቴፕ ምን መሰላችሁ? በዚህ በሽቦ አማካኝነት ታስታውሱ ከሆነ እንደምሳሌ ለመጥቀስ ያክል የገጠር ቤት ከተማም አለ ነገሩ ይመስለኛል፣ ጭቃ ሊገረፍ ሲል ወይም ደግሞ ሲሚንቶ አሸዋ ሊገረፍ ሲል ቤቱ ሽቦ ይደረግበትና እንዲይዝ ማለት ነው። ሽቦ መጀመሪያ ግርግዳው ከተለጠፈ በኋላ ጭቃ ይለጠፍበታል፣ ወይም ደግሞ ሲሚንቶ ይገረፍበታል። አይደለ? ያ ሽቦ እንዲይዝ ስለሚያደርግ ነው። ስለዚህ የመኪናውን ቦዲ የምናደርገው ምንድነው፣ የመጀመሪያው ሽቦን ካደረግን በኋላ ከኋላ የምንጠቀመው ሌላ ነገር ስላለ ነው። ምንድነው የምንጠቀመው ስንቀጥል ቅርጹ እንዲመጣልን ወይም ደግሞ ከዚህ በኋላ ለማዘጋጀት ሞልድ ልናዘጋጅ ስለሆነ ማለት ነው። በጭቃና በጂብሰም አማካኝነት ያዘጋጀነው ወይም ያለበስነው ሽቦ ላይ ምን እናደርጋለን? ጭቃውንና ጅብሰሙን እያደረግን ዙሪያውን ሙሉን እናለብሳለን ማለት ነው። ቤት እንደመምረግ ብላችሁ አስቡት። መኪና ዙሪያውን ሙሉዋን እናለብሳታለን፣ ቅርጿን ጠብቀን በቅርጾ አማካኝነት እናለብሳታለን ማለት ነው። በቀላሉ እየገባችሁ ነው ብዬ አስባለሁ። ከዚህ በጎንም ፒክቸርና ወይም ደግሞ ራሴ ስለተሳተፍኩበት ስለማውቀው ነው። ወይም በጎን በኩል ቪዲዮና ፒክቸር እያስቀመጥኩላችሁ እሱን እየተመለከታችሁ በቀላሉ ይችላሉ ማዘጋጀት ትችላላችሁ። ቅርጹን ጠብቀን በጅብሰምና በጭቃ ካደረግን በኋላ ወደ ቀጣይ ስቴፕ እንሄዳለን። አሁን ቀጣይ ስቴፕ ምንድን ነው? በነገራችን ላይ ስድስተኛ ስቴፕ ላይ ደርሻለሁ። በመጨረሻ አሁን ቅርጹን ካስያዝን ወይም ደግሞ የመኪናዋን መልክ አስይዘን በጭቃና በተለያየ ነገር መኪናዋን ቅርጿ ካስያዝናት በኋላ መጨረሻ ላይ በጅብሰም አማካኝነት በደንብ አለስልሰን ቅርጿን ከነልኬቷን። ለምሳሌ እነዚህ በጣም ቅርጻቸው የበዛ መኪናዎች አሉ። ለምሳሌ እንደ አሁን ቪትስ ኮምፓክት ወይም ደግሞ እነዚህ ኮሮላ ወይም ደግሞ ድፍን የሆኑ ስሙዝ የሆኑ መኪናዎች ከሆኑ ቀላል ነው። በቀላሉ ተሰሯቸው አላችሁ። ግን ቅርጻቸው በጣም እጅግ አስቸጋሪ እና እነ ፌራሪ፣ እነ ላምበርጊኒና ሌሎች ሀመርም ሊሆን ይችላል በርካታ ከፊት ለፊታቸው የሚሆን ከኋላቸው ላይ ቅርጽ የበዛባቸው መኪናዎች አሉ አደለ? እነሱ መኪናዎች ትንሽ ጥበብ ይፈልጋሉ፣ እርጋታ ይፈልጋሉ። እነሱን ቅርጻቸውን በትክክል ማምጣት መቻል አለባችሁ። በምን ቅርጻ ቅርጽ ላይ አሁን በጅብሰም የሚሰሩ ሰዎች አሉ፣ ጎበዝ የሆኑ ሰዎች እነሱን ማምጣት ትችላላችሁ። እራሳችሁም ደግሞ ቅርጻ ቅርጽ ላይ ጎበዝ ከሆናችሁ ያም ይቻላል። ካልሆነ ግን በፋይበር ግላስ የተለያዩ አይነት ቅርጾችን መስራት የሚችሉ ሰዎች ስላሉ እነሱን ራሱ ጆይን አድርጋችሁ ወደ እናንተ ቅርጹን በጅብሰም ስሙዝ አድርገው በጣም ስሙዝ መሆን አለበት። ልሙጥ ሆኖ መኪና እንዲመስል አድርገው በምትመለከቱት መልኩ ስሙዝ አድርገው ያዘጋጁታል ማለት ነው። በቀላሉ ይሄ ከተዘጋጀ በኋላ ወደ ኔክስት ስቴፕ የምንሄደው ምንድን ነው? ከዛ በኋላ እንግዲህ አሁን ቅርጻችንን የመኪናችንን ቅርጽ አዘጋጅተናል። ከዚህ በኋላ የምናዘጋጀው ሞልድ ይባላል። በነገራችን ላይ ሞልድ ሲባል የሆነን ምርት የሆነን ነገር ለማምረት መጀመሪያ ሞልድ ያስፈልገናል። የትኛው ሞልድ? ስለዚህ ሞልድ የመጀመሪያ ማዘጋጀት አለብን ማለት ነው። መኪናችንን አግኝተናታል። ሶ በፋይበር እራሷን ለመስራት ሞልድ ማዘጋጀት አለብን። የመጀመሪያው ስሪት ፋይበርግላስ ሪዝን እና ኢምፖክሲ እነዚህ ከአሁን በፊትም ሰርቻለሁኝ። በቀላሉ ፋይበር ግላስ የምንጠቀማቸው ግብዓቶች አሉ። ካስፈለገ በሌላ ጊዜ እመለስበታለሁ ስለ ፋይበር ግላስ። ካልሆነ ግን ደግሞ መለስ ብላችሁ እዚሁ ዩቲውብ ቻናል ላይ የፋይበር ግላስ አጠቃቀምና መኪና የሚሆን ሌላ የትኛውንም አይነት ነገር በፋይበር ግላስ ኬሚካሉን፣ አመጣጠኑንና ወይም ደግሞ ፋይበር ግላስ እንዴት ይሰራል የሚለውን ቪዲዮ ስለሰራሁኝ ከዛ ትመለከታላችሁ። ዞሮ ዞሮ ግን የፋይበር ግላስ ሜሽ ወይም ደግሞ ፋይበር ግላስን ተጠቅመን በሪዝን በኬሚካሉ ተጠቅመን የመጀመሪያ ሞልዳችን የመኪናው ቅርጽ ይዞን እንዲወጣ አድርገን እናለብሳለን፣ ወይም ደግሞ እናጥፍና እናዘጋጃለን። በቀላሉ ማለት ነው። ይህንን አዘጋጀን። ይህን ካዘጋጀን በኋላ ከ24 ሰዓት በኋላ ወይም ደግሞ ከአንድ ቀን በኋላ ይህ ፋይበር ግላስ ስለማይቆይ ፋይበር ግላሱ ይደርቃል። ሞልዳችንን አዘጋጀን ማለት ነው። ሞልዱን ፈልቅቀን እናወጣለን። በቀላሉ ማለት ነው። ሞልዱን ፈልቅቀን አወጣን፣ አዘጋጀን። ከዚህ በኋላ ያለው ስቴፕ ምንድን ነው? አሁን ሞልድ አዘጋጀን እንጂ የመኪናውን ቦዲ አላዘጋጀንም። ሶ ሞልድ ካዘጋጀን በኋላ እንደምናደርገው በነገራችን ላይ አሁን ያዘጋጀነው ሞልድ ወይም ደግሞ አሁን የምታዘጋጁት የመጀመሪያው ሞልድ ለሌላ ለብዙ መኪና ይሆናቸዋል። እዚሁ ላይ ከዚህ በኋላ ከዚህ በኋላ ከዚህ በኋላ ጭቃ መጠፍጠፍ አይጠበቅባችሁም ወይም ደግሞ እንዳደስ በጅብሰብ ማዘጋጀት አይጠበቅባችሁም ስትራክቸሩን የመኪናውን ስትራክቸር ካዘጋጃችሁ በኋላ በሞልዱ አማካኝነት 2030 የሚሆን የተለያዩ አይነት ቦዲዎችን እያመረታችሁ ብዙ መኪናዎችን ማምረት ይቻላል እሱ ለቀጣይ ነው አንዴ ሞልድ ካዘጋጃችሁ ለብዙ መኪና መሆን ይችላል ይሄንን ስለዚህ ይሄን ካዘጋጀን በኋላ ሞልዳችንን ካወጣን በኋላ ውጭ ላይ አውጥተን ምንድን ነው የምናደርገው የመኪናውን ቅርጽ ይዞልን ወጥቷል ሞልዱ የመኪና ቦዲ የማምረት ስራ እንሰራለን። የመጀመሪያው ደጋግመን ደጋግመን ሰርተን ነው ሞልዱን የምንሰራው፣ ወፈር ማለት ስላለበት ስለሚደበደብ ስናወጣው፣ እንዲሁም ደግሞ ለብዙ መኪና ማምረት እንዲያስችለን የመጀመሪያው ስቴፕ ሞልዱን ስንሰራ ደጋግመን ፋይበሩን ስድስት ሰባት ጊዜ ሊሆን ይችላል፣ ደግመን ጠንካራ እንዲሆን አድርገን ወፍራም አድርገን ነው የምንሰራው። ስስ እንዳይሆን ነው የምነግራችሁ። ብዙ ጊዜ ከአሁን በፊት መኪና ሲሰራ አይታችሁ ከሆነ በላሜራ ወይም ደግሞ በብረት ወይም ደግሞ በሌላ በስስ ነገር ነው አለ ተበይዶ ምናምን ቅርጹ ላይ ይመጣላቸው ይችላል። በፋይበር ግላስ ግን ቁልጭ አድርጎ ነው የሚመጣ። የትኛውም የመኪና ቅርጽ በፋይበር ግላስ ቁልጭ አድርጎ ስለሚመጣ በቀላሉ ቢሰበር ቢበላሽ መኪና ደግሞ በቀላሉ ፋይበር ግላሱን በ15 በ20 ደቂቃ ውስጥ የመኪና ቦዲ ኢኮኖሚ ቢደረመስ ብትገለበጡ የሆነ ነገር የሚሆን እንደውም የምነግራችሁ ነገር ብዙ ሰዎች ኮሜንት ላይ ታስቀምጡ ትችላላችሁ። ጥንካሬ ይኖራሉ አይኖረውም ልትሉ ትችላላችሁ። በጣም ከምንም በላይ ከብረቱ በላይ በላሜራው ከሚሰራው በላይ ከፍተኛ ጥንካሬ አለው። ምክንያቱም የበለጠ ጥንካሬ እንዲኖረው ከፈለጋችሁ ፋይበር ግላሱን መደጋገም ስለሆነ እጅግ ተመራጭ ነው። አለማችን ላይ ያሉ በጣም ላግዠሪ የምትሏቸው ፋይበር ግላስ ብትሄዱ ፋይበር ግላስን ብታዩ በላሜራ አይደለም የሚሰራው በፋይበር ግላስ ነው የሚሰራው። ስለዚህ ዓለም የደረሰበት ራሳቸው ካምፓኒው በፋይበር ግላስ የሰራው መኪና እስካለ ድረስ እናንተ ደግሞ ላይሆን ይችላል። ወይም ደግሞ የሚያስጨንቃችሁ ጉዳይ አይደለም። በቀላሉ መስራት ይቻላል። ከተገለበጠ መኪና ብረትም ቢሆን ተገለበጠ ነው። ፈጣሪ አያድርስ፣ አለ አያድርስ ነው እንጂ ከደረሰባችሁ ደረሰባችሁ ነው። ዞሮ ዞሮ ግን በቀላሉ ከላሜራ በላይ መኪና በቀላሉ ድርቡሽ ሲል በፋይበር ግላስ ተሰርቶ በቀላሉ ወዲያው ተጠግቶ ቀለም ፏፏ ተደርጎ ተቀብቶ መልሶ ለገበያ የሚወጣበት ወይም ደግሞ ሰውዬ ወደ አገልግሎቱ የሚገባበት ስለሆነ ነው። ከዛ እንቀጥል፣ ወደ ኔክስት ስቴፕ። ወሬ አብዝቼባችኋለሁ ብዬ አስባለሁ። እጅግ የሚገርም ሚሊዮነር ሳይሆን ቢሊዮነር የሚያደርግ የቢዝነስ ሀሳብ ስለሆነ አሁንም በድጋሚ አብራችሁን ቆዩ። እንግዲህ የተከበራችሁና የተወደዳችሁ ተመልካቾች፣ አሁን ቅርጹ ላይ ከደረስን ወይም ደግሞ ቦዲውን ካመረትን በኋላ ኔክስት ስቴፕ ምንድነው የምናደርገው የሚለውን ነገር ልንገራችሁ። ለምናደርገው የመካኒካል ፓርቱን አሁን ቦዲ ያመረትነው ቦዲ አዘጋጀን፣ ፈልቅቀን አወጣን። ሞልዱን ካዘጋጀን በኋላ በራሱ አማካኝነት አሁን ባልኳቸው በሞልዱ አማካኝነት ቦዲውን አዘጋጀን። በደንብ ስነስርዓት በግራይንደር እየተቆረጠ የመኪናውን ራሱ ቅርጹን እስከሚይዝ ድረስ ያዘጋጀውን ቦዲ እያስቀመጥን እያስገባን በደንብ ካዘጋጀን በኋላ አዜነክስ ስቴፕ ምንድን ነው የምናደርገው? እንመለስና ቀጥታ ምን እናደርጋለን? ያ መጀመሪያ ያዘጋጀነውን ጭቃ ወይም ደግሞ በጅብሰም ያዘጋጀነውን ነገር በሙሉ እናፈራርሰዋለን። ድጋሚ በመዶሻ ወይም ደግሞ በውሃ ያራሳችሁ ብትንትኑን አውጥታችሁ ፍርስርስ አድርጋችሁ ከነ ሽቦ ውልቅ አድርጋችሁ ታወጣላችሁ ማለት ነው። ለምንድነው የምታወጡት? ከዚህ በኋላ ሞልዱን ለመስራት እንጂ ከዚህ በኋላ ሽቦውና ጭቃ ወይም ደግሞ ያዘጋጀነው የጂፕሰም አያስፈልገንም። ከዚህ በኋላ ከዚህ በኋላ ምንድነው የሚቀረው? ቁልጭ ብሎ መጀመሪያ ላይ ያስቀመጥነው ስትራክቸር እና መኪና ቻንሲ ወይም ደግሞ የመኪናው ቅርጽ ብቻ ይቀመጣል ማለት ነው። ከዛ ቦዲያችን እዚህ ተዘጋጅቷል። ከዛ ኔክስት ስቴፕ ቁልጭ ያለ ነገር ተቀምጧል። ቦዲያችንን ካስቀመጥን በኋላ የምናደርገው እናደርገው ምንድነው የመካኒካል እና የኤሌክትሪክ ሲስተሞችን ውስጥ ላይ የመዘርጋት ስራ እንሰራለን ማለት ነው። ከዛ ቀላል ነው። አሁን ሞተር የት ቦታ ይቀመጣል መጀመሪያ መቼም እሱ ሳታስቡ ወይም ደግሞ ዲዛይኑን ወይም ስትራክቸሩን ስትሰሩ ሞተሩ የት ጋር እንደሚቀመጥ ስላሰባችሁበት በደንብ ወይም ደግሞ መጀመሪያ ሲበየድ ስለምታውቁት ሶ ሞተሩን የማስቀመጥ ስራ እንሰራለን። ኤሌክትሪክ ሲስተሙን የመዘርጋት ስራ እንሰራለን። ይህን ነገር ከጨረሰን በኋላ ምንድን ነው የቀረን? የቀረን ነገር የለም ማለት ነው አይደለ ጨረስን ከዚህ በኋላ የምናደርገው ቦዲውን ቀለም የመቀባት ወይም ደግሞ ፊኒሽንግ የመስራት ስራ ነው የምንሰራው። አጠቃላይ ጽድት አድርገን ፊኒሽንጉን ፎ አድርገን አጸዳርተን እናስቀምጣለን ማለት ነው። ከዚህ በኋላ የማድረግ ስራ ምን ነው የምናመጣው እናመጣና የመኪና ያስቀመጥነው ነው ቅርጹ ላይ እናስቀምጠዋለን። ከዛ በኋላ መጀመሪያ ያስቀመጥነው ብረቱ ወይም ስትራክቸሩ ምናልባት ምናልባት ሊያጋጥም ይችላል ከልኬት ከአንዳንድ ነገሮች አንፃር። ወይም ፋይበር ግለሱ ስንሰራ የተወሰነ የመለጠጥ ስሜት ነገር አምጥቶብን ከሆነ መጀመሪያ ያስቀመጥነው ቅርጹን የተወሰነ የተበየደውን ብይዱን እያነሳን ስትራክቸሩን ማለት ነው እንደ አዲስ ሰፋ ሰፋ በማድረግ ቦዲውን እንዲይዝ ወይም ደግሞ በቦዲው ልክ እንዲሆን እያደረጋችሁ ቅርጹን አሳምራችሁ ከእንደ አዲስ የተወሰነ ስትራክቸሩ ልታስተካክሉ ትችላላችሁ። ምክንያቱም ከመኪናው ከሰራ ነው ቦዲ ጋር ልክክ እንዲልልን ማለት ነው። ይህን ካደረግን ከኋላ በተለያዩ አይነት መንገዶች ቦዲ ከቦዲ የሚተሳሰር ሲያሰርበት በጎሚኒ ወይም ደግሞ በራሱን የቻለ ማለት ነው በድሪል እየተበሳ ማሰር ይቻላል። በነገራችን ላይ በድሪልና ከውስጥ በኩል በቡለን በዳዶ እየተደረገ ከውስጥ በኩል ቦዲው የሚያርፍበት የተለያዩ ስትራክቸሮች ስላሉ በውስጥ በኩል እየገባችው የሚታሰርበትን መንገድ እየተፈለገ ወይም ደግሞ ብረቶቹ ስትራክቸሮቹ ያሉበት ቦታ ላይ በዳዶ እየተበሳ ቦዲው ይታሰራል ማለት ነው በቀላሉ ከዚህ ውጭ ምንም ሌላ ተአምር የለውም መኪና ለመስራት ከዛ በኋላ የመኪና በሩን ትከፍታላችሁ። ቦዲው አጠቃላይ ከውስጥ ግልጥ ብሎ ሲ ስታያችሁ በውስጥ በኩል እንግዲህ ምንድን ነው የሚሰራው? የመኪና ቦዲ በውስጥ መስመር ታቆ ከሆነ ወይም ደግሞ መኪና ያላችሁ ሰዎች ከውስጥ በኩል ስታዩት በኮምፐርሳቱ አማካኝነት ወይም ደግሞ በሌላ ማቴሪያል አማካኝነት የውስጥ ቦዲ ወይም ደግሞ ምንድን ነው የሚባለው፣ የስፌቱ ወይም ደግሞ ይሄ ሌዘር የምናዘጋጅበት አለ አይደለ? ስፌቱ እሱ ራሱ ታይፒሰሪው ለማለት ያክል ነው። ታይፒሰሪው በውስጥ ኮርኒሱን ጨምሮ የሚሰራበት ራሱን የቻለ ሲስተም አለ። ይህንን የሚሰሩት ራሳቸው የታይፒሰሪዎች ራሳቸው ስለሚሰሩት የውስጥ አጠቃላይ ያለውን ነገር መስራት ይቻላል። ከዛ በተረፈ ምናልባት ውስጥ ላይ የእንትን ስራ እንሰራለን። ዳሽቦርድ ስራ ማለት ነው። ዳሽቦርድ ራሱን የቻለ ስላለ ምናልባትም ዳሽቦርድ ላይ በፋይበር ግላስ መልፋት የለብኝም ካላቸው ከአሮጌ ተራ ሄዱና በጭቃ በምናም ከምትሰሩ የዳሽቦርድ አሮጌ ሆነ ዳሽቦርድ ለመኪናቸው የተወሰነ ሊመጣጠል ሊሆን የሚችል ዳሽቦርድ ከሶማሌ ተራ አካባቢ ትገዙና በሱ ላይ የፋይበር ግላሱን ራሱ ማውጣት ይቻላል። ምርቱን ማለት ነው። ቦዲውን ወይም የዳሽቦርዱን ራሱን ማምረት ማዘጋጀት ይቻላል። ካልሆነም ደግሞ በነገራችን ላይ ከዛ የምትገዙት በአዲስ መልኩም እራሱ ራሱ ሃያ ሰላሳ ሺህ ብርም ከዛ በላይ የሚያወጣ ራሱ ዳሽቦርድ ገዝታችሁ ለዛች መኪና ፊት ለፊት መግጠም ትችላላችሁ። ቴፑ መገጠም ይችላል፣ መሪው መገጠም ይችላል። እየመጣ የሚሰካካ ነገር ነው። እዛ ውስጥ ላይ ያለው መሪ፣ ማርሹ ይህንን የሚያውቀው መካኒካል ሲስተም ላይ የሚሰራ ሰው ያልኳችሁ ቅድም ያ ነው። መካኒካል ሲስተሙን ፓርት እሱ መስራት ይቻላል፣ በቀላሉ መስራት ይቻላል። እንዴት መስራት ይቻላል? ራሳችሁ ያቆታል መኪና ፍርሰው ራሱ ኢትዮጵያ ውስጥ ላይ መስራት የሚችሉ ጎበዝ ጎበዝ ሰዎች አሉ። እናንተም ግን መስራት ትችላላችሁ። በተለይ በፈጠራ ስራ ላይ መስራት የምትፈልጉ ሰዎች ካላቸው ሲምፕል ነው። እስኪያስቡበት፣ እስኪ እያዩአቸው። ፈረንጅ እንደኛ ምቀኛ አይደለም፣ በነገራችን ላይ አይደለም። እቺ አሁን ያልኳችሁ መኪና አይደለም፣ አሁን የምትመለከቱትን ፌራሪ መኪና እራሱ ኢትዮጵያ ውስጥ ላይ ወይም ደግሞ እዚ ዩቲዩብ ላይ እንዴት መስራት እንደሚቻል ከሀ እስከ ፈ አስቀምጠዋል። እኛም ከሱ ኮፒ ፔስት አድርገን ካሁን በፊት ሰርተናል። ፈጥረን አይደለም፣ ፈጠራ የሚባል አይደለም። ይሄ ግን ጭንቅላታችንን ከተጠቀምንበት፣ በጎ አመለካከት፣ ቀና አመለካከት ካለ፣ አንዳችን ከአንዳችን ከተረዳዳን ባለን ነገር መስራት ከቻለን ራሱ በርካታ የመተጋገዝ ነገሮች ካሉ ገንዘብ ያለው ገንዘብ ለሌለው መስጠት ከቻለ ገንዘብ የሌለው ሰውዬ ደግሞ ገንዘብ ካለው ጋር ተጠግቶ መስራት ከተቻለ፣ ፈረንጆች እድሜ ለፈረንጆች አይደለም መኪና አውሮፕላን እንዴት እንደሚሰራ ከሀ እስከ ፐ ገብታችሁ ብታዩ ሶሻል ሚዲያ ላይ አለ። ስለ ቤት አሰራሉ ይችላል፣ ዋሬቨር ስለፈለጋችሁት ነገር ሶሻል ሚዲያ ላይ ፈረንጅ ምቀኝነት ስለሌለበት ሰርቶ አስቀምጧል። እና እንደ ፈጠራ ስራ ሳይሆን እንደ ኮፒ አድርገን ራሱ መስራት ይቻላል። ከዛ በተረፈ እንዴት ነው ኢትዮጵያ ውስጥ ላይ ወደዚህ ቢዝነስ ውስጥ መግባት መግባት የሚቻለው እንዴት ነው? መስራት ይቻላል ወይ ማምረት ይቻላል? ኮሜንት ላይ ተጽፉ ትችላላችሁ። በርካቶቻችሁ አትፍጠኑ፣ ያልኳችሁ መጨረሻውን ስሙ፣ ያልኳችሁ ለዛ ነው። ኢትዮጵያ ውስጥ ላይ ለምሳሌ ፌራሪ መኪናን ወይም ደግሞ ቪትስን ብንሰራ ወይም ኮምፓክትን ወይም ደግሞ ሌላ ዋትኤቨር የፈለጋችሁትን መኪና ኢትዮጵያ ውስጥ ላይ ሰርተን ለገበያ ማቅረብ እንችላለን ወይ አንችልም ምንም ጥያቄ የለውም። አንችልም። መስራት ይቻላል። እንደመጀመሪያ አንድ መኪና፣ ሁለት መኪና መስራት ይቻላል። አምርቶ ለገበያ ማዋል ግን አይቻልም። ምክንያቱም ካምፓኒው ፍቃድ እስካልሰጣችሁ ወይም ደግሞ እስካልፈቀደ ድረስ አይቻልም። በኢትዮጵያም ሕግ በአለም ሕግ ላይ አይቻልም። ሶ ምን እናደርግ ነው? ብቃታችሁን ካወቃችሁት ወይም ደግሞ ችሎታችሁን ካወቃችሁት ደግሞ ምን ይደረጋል? ኢትዮጵያ ውስጥ ላይ ተመሳሳይ ያልሆነ አለም ላይ ወይም ደግሞ የመኪና ካምፓኒዎች ያልሰሩትን መኪና እናንተ መስራት ትችላላችሁ። ኢትዮጵያ ውስጥ ላይ ፍቃድ መስጠት ይቻላል ይቻላል። እንደዛ መኪና ለምሳሌ ቪት ሰርታችሁ ወይም ፌራሪ ሰ ሰርታችሁ በዚህ መኪና ፓተንት ይሰጠኝ ወይ ፍቃድ ይሰጠኝ ላምረት ማለት አትችሉም። ህጉን ነው ምነግራችሁ፣ አይቻልም። ግን የራሳችሁ ዲዛይን በ3D አውጥታችሁ ዲዛይነሮች አሉ፣ የመኪና 3D አሰርታችሁ በእንደ አዲስ መልኩ ለምሳሌ ቀየር አድርጋችሁ ፌራሪን የምትሰሩ ከሆነ ፌራሪ ለምሳሌ በር ወደ ላይ ተከፋች ሊሆን ይችላል፣ እናንተ ወደ ጎን ተከፋች ልታደርጉት ትችላላችሁ። የፊት ለፊት መብራቱን ልትቀይሩ ትችላላችሁ። ሌላ የፈለጋችሁትን አይነት ነገር ቅርጾን በመቀየር በአዲስ መልኩ ዲዛይን በመስራት በራሳችሁ ዲዛይን ሰርታችሁ የራሳችሁ መኪና ብራንዱ ከሌላ ተመሳሳይ ጋር ካልሆነ ፍቃድ ይሰጣችኋል። ሰው መኪና ማምረት ይቻላል። ይሄ እንደሚቻለ እስከ ላይ ድረስ በደንብ አድርጌ ስለማቀው ህጉንም ስለማቀው ወይም ደግሞ በርካቶች በዚህ መንገድ ሄደው ወይም ደግሞ መኪና እናምረት ብለው ሲያስቡ ህግና መስፈርቱ ስለተነገራቸው ወይም ደግሞ ማምረት ስለሚቻል ኢትዮጵያ ውስጥ ላይ እንደዚህ በእንደዚህ መልኩ ይቻላል የሚለው ነገራችሁ እፈልጋለሁ። ሶ በዛ መልኩ በስሪዲ ካሰራችሁ በኋላ ኢትዮጵያ ውስጥ ላይ ለመስራት ከተዘጋጃችሁ ፍቃድ ማግኘት ትችላላችሁ። ከመንግስትም ደግሞ ድጋፍ ማግኘት ትችላላችሁ። የሎጂስቲክና የትራንስፖርት ሚኒስቴር ሚኒስቴር ምናምን የሚባል ወደዛ አካል ወይም ደግሞ ወደዛ ቦታ ሄዳችሁ ነው ፍቃድ የምታገኙት። ወይም ደግሞ አጠቃላይ ያለውን ፕሮሲጀር እነሱ ይነግሯችኋል። እናንተ ግን ለመስራት ዝግጁ ናችሁ ወይ? መስራት ይቻላል። ምንም ችግር የለውም። ነግሬያችኋለሁ። ትንሽ ከአሁን በፊት በሰራናቸው ነገሮች ላይ አለመግባባቶች ተፈጥረው ስለነበረ ነገሮች ወደኋላ ኋላ ስለቀሩ ነው እንጂ በጣም ረጅም ርቀት ተጉዤበታለሁ። እኔም ያንን መኪና ተሰርቶ ስኬታማ ሆነንበታል። ተነድቷሉ። ያው መቶ ፐርሰንት ካሉት መኪናዎች በጣም በተሻለ ሁኔታ ውጭ ሀገር በሰሩበት አይነት ሁኔታ በተመሳሳይ ሁኔታ መኪናውን ሰርተን ስኬታማ ሆነንበታል። እናንተም ደግሞ በዚህ ቢዝነስ ላይ ብትሰማሩ ምን ይመስላችኋል? ኢትዮጵያ ውስጥ ላይ መቶ ፐርሰንት የተረጋገጠ መኪና ማምረት ይቻላል። በመጨረሻ ደግሞ ሌላ አድቫንቴጅ ልንገራቸው አንድ ሌላ እድል ልንገራቸው። ለምሳሌ ኢትዮጵያ ውስጥ ላይ እንዳልኳችሁ ወይም ዓለም ላይ ኢንጂን ወይም ደግሞ ሞተር መጥቶ ተገጥሞ ነው የሚሰራው አይደለ? አሁን ይሄ መኪና ኢትዮጵያ ውስጥ ላይ መስራት ይቻላል፣ በቀላሉ ማምረት ይቻላል ብዬ ስነግራችሁ ሌላ ደግሞ አድቫንቴጅ ልነግራቸው የፈለኩት አሁን ኢንጂኑን ብንተው ኢንጂኑን ብንቶ አሁን ይህ ነገር ተወት አድርገን ማለት ነው። ኤሌክትሪክ ሲስተም እየመጣ ነው ያለው ዘመኑ እየተቀየረ ነው ያለው እና አሁን ወደ ኤሌክትሪክ ሲስተም ደግሞ ቦዲውንና ቻንሲውን አምርተን እዚህ ሲስተም ውስጥ ብንገባ የኤሌክትሪክ ሲስተሙ ፓርት አሁን ባትሪ እና የተወሰኑ ነገሮችን ብቻ ኢትዮጵያ ውስጥ ማምጣት ይቻላል። አያያቸው አይደል? ኢትዮጵያ ውስጥ አሁን ኤሌክትሪክ ሲስተምን አድርጎ መስራት ከቻለ ዋሪበር በቃ አስቡት፣ በጣም ብዙ ስራ መስራት ይቻላል ማለት ነው። ቀላል በሆነ መንገድ አሁን የኢንጂኑን ትታችሁት ራሱ የኤሌክትሪክ ሲስተም የሚሰራ ሰው ወይ ደግሞ አሁን ይያሉ ኢትዮጵያ ውስጥ ላይ የተፈ ጠሩ ያሉት አሁን ኤሌክትሪክ ሲስተሙን ወይም ደግሞ ኤሌክትሪክ ባትሪውን ከውጭ ሀገር መጥቶ ቦዲውና ቻንስውን ካመረታችሁ ነው ቀላል በሆነ መንገድ መኪና ማምረት ይቻላላችሁ። ፈልጋለሁ ከዚህ በተረፈ በደንብ የምትፈልጉት ነገር ካለ በዚህ አሁን በሰራሁት የቢዝነስ ሀሳብ ላይ የምትፈልጉት ወይም ደግሞ በመኪና ማምረት ላይ እንሰማራለን፣ ጋራጆች ሰፖርት እንፈልጋለን፣ አይዲያው በደንብ አልተበራራለን የምትሉ ሰዎች ካላችሁ በኔ በኩል ኦፕን ነኝ። እኔ ፖዚቲቭ ሆኜ ይሄንን የመኪና የመስራት ሚስጥሩን ነገርኳችሁ። እናንተ ለመስራት ከተዘጋጃችሁ ወይም እዚህ ቢዝነስ ላይ ኢንቨስት አድርገን መኪና ማምረት እንፈልጋለን የምትሉ ባለሀብቶች ወይም ደግሞ ሙያተኞች ካላችሁ በኔ በኩል ኦፕን ነኝ። የቻልኩትን ያክል አግዣችሁ፣ ረድቻችሁ፣ ወይም ደግሞ ያልገባችሁን ነገር አስረድቻችሁ፣ ከሌሎች ባለሙያዎች ጋር ራሱ አቆራኝቻችሁ፣ አግኝቻችሁ፣ አገናኝቻችሁ በዚህ ቢዝነስ ላይ ተሰማርታችሁ ሚሊዮነር ሳይሆን ቢሊዮነር የምትሆኑበት የሚገርም የቢዝነስ ሐሳብ ስለሆነ ይሄን ልላችሁ ፈልጋለሁ። በመጨረሻ ቀንነት፣ ደግነት፣ መልካምነት ያላችሁ ሰዎች ቻናሉን ሰብስክራይብ አድርጋችሁ ላይክ እና ሼር አድርጋችሁ እንድትወጡ ስሉ ስል በአክብሮት እጠይቃችኋለሁ። ከምንም በላይ እጅግ ከልብ አመሰግናችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።